ሙስሊምም የሆናችሁ ሙስሊምም ያልሆናችሁ በውስጥም ያላችሁ በውጭ ወላሂ፣ ለዛሬው ቀን እንኳን አደረሳችሁ። ለምን እንዲህ አልክ ብትሉኝ ከጀነት የፈለቀን ውሃ እኮ ነው የራሳችንም በራሳችን ገድበን ለአገራችን ለአገሩ ያበቃ ነው።

የኛው ኒል ወይም ናይል ወይም በእኛ አጠራር አባይ መነሻቸው ጀነት ነው ብለዋል ነቢዩ አለ ሰላቱ ወሰላም። ያ ሰላም፣ እኔ ይሄ ሌላ የሚያጭርብኝ ትልቅ ደስታ አለ። አገር የኢትዮጵያ፣ የጀነት ውሃ መፍለቂያና ማለት ነው። እስኪ ሁላችሁም አላህ ይመስገን። ሙስሊም ሙስሊም ያልሆናችሁ ከዛሬው ቀን በላይ ደስታለ። የስንት ዓመት ህልም ሲሸሸን ሲኮበልለን የጀነቱ ውሃን እንጠቀም። በበሳል በጀግና በአስተዋይ መሪዎቻችን እሚገርም እኮ ነው። በራሳችን ለራሳችን የራሳችንን ለራሳችን

አራተ ጊዜ ጅብሪል ወይም ገብርኤል ማለት ነው። ምንድናቸው እነዚህ ጊዜ ብዬ ስጠይቃሉ፣ ነቢዩ አለይሂ ሰላቱ ወሰላም ሰሉ አለ ረሱል የአመን ኩንቱም ሙስሊማ እነዚህም አለ ጅብሪል ተታያሉት የጀነ ምንጮች ናቸው አሉ። የሚገርም አላህ ጥበብ ዱንያም ላይ ያሳየናል አይደል አባይና ጣናን ተላይና ተታያርጎ ያስገኘ ነው። እንኳን ጀነት አይደለም ተላ ያሉትማ ፉራት ዝና ኒላቸው ብሎ ነቢዩ አለይሂ ሰላቱ ወሰላም ነገራቸው ተጀነት በሰባተኛው ሰማይ በሲድረቱል ሙንተሃ ብሎ ፈልቋል። እኛ ጋር ምን ትሆን እንግዲህ ምን ትሆኑ? አልሐምዱሊላሂ ረብል ዓለሚን። ስለዚህ ሁላችንም ደስ ብሎናል። እንኳን ደስ አላችሁ ሌሎቹንም ጠቅላይ ሚኒስተራችን የነገረንን ሰባቱንን ፕሮጀክት ዛሬ እንዲያሳካ ነው። እናሳካዋለን፣ ኢንሻአላ። ምን ይሄ ብቻ? አንተ ምን ይሄ ብቻ? በ1983 አንገታችንን ቆርጠው ምንጫችንን አድርቀው የነበረውንም ጉዳይ እናሳካዋለን። በእኛ ጊዜ በእኛው ዘመን ነው ታሪክ የጠፋው ከዛው